ለምን ታስመስላለህ? ማርኬት ትወዳታለህ እኮ፣ ቤዛ። ማንን? ቤዛን ትወዳታለህ። ነበር ነው፣ ነበር ነው። አሁን አሁን ፍቅር ነገር፣ ሁሉ ነገር፣ ስንት ነገር ያሳለፍከው ነገር ይወርቃል ማለት ምን? ከዚህ በኋላ ወደ ህይወት አታምጣ፣ አታስጠጋት። እንደዛ ነገር አይፈጠርባትም። እያስመሰለች ነው። በቃ ተረዳት። ለምንዛ አንተ መረዳት የሚያቀጥ ይህን ነገር ኮዳኒ አንተ ብለህኛ አይደለም። እኔም እኮ ማየው ነገር አንተ በምታየው ደረጃ እኔም እያየው ያለውበት ሁኔታ ነው። አሁን ለአንድ ነገር አዳምጣኝ። እኔ አስገድጄ እዚህ ላይ ልሄድ አልችልም አሁን በዚህ ታይም፣ ምክንያቱም ያንተ ፍላጎት ያስፈልጋል። አየ ፍላጎት የምታሳየኝ ደግሞ በሙሉ ልብህ ነው እንጂ 50 50 ሆነ እኔን መከተል አችልም። አረባ ለምን አታወራትም? በዚህ ብዙ ነገር እየሆነች ነው፣ እያየህ ነው ደስተኛ ለመሆን ደስተኛ ናታም፣ ስለሷ ምናምን ደስተኛ አይደለች ማርኬ። እዚች ጋር ሁሉ ነገር እንድታስተካክሉ ነው የጠራው። አብዛኞቻችሁ በቃ ሌላ በሌላ ነገር ተረታችሁኛል። ና ከዚህ በላይ እንድታዘን፣ ከዚህ በላይ እንድትጎዳ ስላልፈለግኩኝ ነው ከኔ ትንሽ ራቂ ያልኳት። እና በክፋትም ደሞ እንድታዩብኝ አልፈልግም። ከመልካምነት የተነሳ ነው። አሁን ይኸውልህ አንድ ደስተኛ የሆነን ሰው የደመበጥበጥ የሆነ ነገር ማድረግ ይህ ሌላ ነገር ነው። ያ ብዙዎቻችሁ ቅር ተሰኝታችሁብኛል ማለት፣ እሷን ለምን እንደዚህ ታስለቅሳታለህ? ለምን እኔ የሆነ ሰውን የምናገረው መጀመሪያ አሁን ከሚደርስበት ጉዳት የበለጠ ጉዳት እንዳይደርስበት ነው። ወደ አንተ ህይወት ስታስወጣት ነው ራስን ልታገኙ ነው። ማስወጣት እኮ አይደለም ዳኒ፣ አስወጥቻታለው ማለት አይደለም። ነገር ግን እኔና እሷ ርቀታችን ትንሽ እናስፋ ነው እንጂ ሙሉ ለሙሉ ከህይወት ይወጣለች፣ ወይም ደግሞ እንድትርቅ፣ ከእሷ ህይወት ወጥቻለሁ ማለት አይደለም። እርግጥ ነው ጀባትን ሊሆን ይችላል አጥፍታብኝም ሊሆን ይችላል። ነገር ግን አሁን ሰላም ነች። ያለችበት ሁኔታ ተመችቷታል። ጭብለን የምንተዋወቅ ሰዎች ነን እና አሁን ላይ እንደማይተዋወቁ ሰዎች ሆነናል። ሶ ይመቻት ይስማራል። እኔ ምንም ክፉ ነገር እንዲገጥማት አልፈልግም። ባለችበት ቦታ ደስተኛ ትሆን ሰላም ሰላም ሰላም! ውድ የተከበራችሁ የኛም የሁላችሁም ቤተሰቦቻችን እንዴት ናችሁ? እኛ ያለን ክብር ይስፋ ለመድኃኒዓለም። ከሀገር ውጭም እንዲሁም ከሀገር ውስጥ ያላችሁት በያላችሁበት ሰላማችሁ ብዝት ይበልም ብለናል። ያው ዛሬ እንደተለመደው በአዲስ ቪዲዮ ነው የመጣሁት። ሰሞኑን ያው ባለፈው ተናግሬ ነበር እኛ ጋር እንዲሁም በዙሪያችን ያሉት ጓደኞቻችን ጋር አንዳንድ አለመግባባቶች እየተፈጠሩ ነው። እነሱንም ደግሞ አንድ ለመግባባቶች አንድ ለማድረግ እየጣር እየባዘን ነው። እሱንም ደግሞ በትንሹም ቢሆን የተወሰነ ነገር ያደረግን ይመስለኛል ብዬ ተስፋ አደርጋለሁ። ምክንያቱም ያው ባለፈው ማርኬ ደውዬለት አግኝቸው በእኔ ቤት የተጫነውን ቪዲዮ አይታችሁታል። እያደረገ ያለውን ነገር አስተካክሎ መመለስ ካለበት ወደ ራሱ ወደ ሂወቱ እንዲመለስ አንዳንድ ነገሮች ጋር ማርኬ ጋር ተወያይተን እንዲሁም ኤፍሬም ምን ጠርቸው ያለውን ነገር አውርተን ነበረ። እሱም ደግሞ በትንሹም ቢሆን ለውጥ እየመጣ ይመስለኛል። ምክንያቱም ትናንትና ማርኬ የሆነ ቪዲዮ ለቆ አይታቸዋል። ትክክለኛ እኔ በበኩሌ ትክክለኛ ውሳኔ ነው የወሰነው ብዬ አስባለሁኝ። ምክንያቱም የሚያስፈልገው ይሄ ነው በቃ እሱዋ ከህይወቱ ከወጣችለት ማርኬ ወደ ራሱ ህይወት ይመለሳል። ምክንያቱም እሷ ካለች እችኛዋ ሴት ለሴት በነገራችን ላይ መጥፎ ነው፣ እና ረዱ ስትመጣ አብራው ስትሆን እችኛዋም ደግሞ እልክ ነው። ይሄ ወይ ጸብ ወይ ምናምን አይደለም፣ የህፃንነት ስራ ነው። እግዚአብሔርን በጣም ነው የተናደርኩት። እኔ ብቻ ሳልሆን እናንተም በዙሪያችን ያላችሁ ሰዎች አልገባንም ነበር እስከሆነ ሰዓት በኋላ። ከዛ በኋላ ነው ክሊር እየሆነልን ለእኛም እንዲሁም ለእናንተም የመጣው እና ማርኬ ትናንትና ያም ቪዲዮ ሰርቷል። በቃ የተወሰነ ለውጥ መጥቷል ማለት ነው እና ዛሬ ኔ ማርኬንም ደውዬለት ያለሁበትን ቦታ ነግሬዋለሁኝ። እሱም ብቻም ሳይሆን ቤዚንም ደውዬላት ነበረ። ሁለቱንም አንድ አድርጌ አገናኝቼ ያለውን ነገር ለማዋራራት አስቤያለሁኝ። እና ማርኬን ደውዬ ነግሬው ቦታውን አውቆታል ይመስለኛል። ይመጣል አሁን ከትንሽ ደቂቃዎች በኋላ እና ቤዚንም ያለውን ነገር ማርኬ እንደሚመጣል ነገር ኳትም ነበረ ግን ቤት አንዳንድ ነገሮችን እንትን ነገር ልበል ምናምን ነገር እያለች ነበር። ብቻ እሷም ትመጣለች ተስፋ አደርጋለሁ። እና የኔ ውድ ቤተሰቦች ያው አንዳንዴ በመሀላችሁ የሆነ ሰው ጣልቃ ሲገባ ያንን ነገር ደግሞ ቶሎ ብላችሁ ማስቆም ያለባችሁ እናንተ ናችሁ። እና ማርኪም ባለፈው ተናግሬ ዋለሁኝ ራስ ማስቆም ያለበት ራስ ነህ። ለምን ክፍተት ትፈጥራለ? መተው ካለብህ ተዋት። ለምን የህፃንነት ስራ ትሰራለህ ምናምን ነገር ብዬ አውርቼዋለሁ። እንዲሁም ከካሜራ ጀርባ ብዙ ነገሮችን አውርቼዋለሁኝ። ፋም ጋር ያለውን ነገር በደንብ አውርተናል። መስተካከል ያለበትን ነገር እንዲስተካከል፣ መስተካከልን ካለለበት ደግሞ ማይስተካከል ነገር ከሆነ በቃ መቆም። ምክንያቱም እዚህ ደረጃ መዳረስም የለባቸውም። በዚህ ትናንት መቼ በኤፍሬም ቤት የሆነ ቪዲዮ አይቻለሁ። በጣም የደነገጥኩት ከምሬ ነው የምነግራችሁ። ምክንያቱም እዚህ ደረጃ መዳረስ አልነበረባትም ዶክተሩም ብዙ ነገር ብሏታል ራስሽን አለመጠበቅ በቃ ማለት ለራስሽ ትኩረት ስጪ ነው ያላት ዶክተሩም እኔም በነገራችን ላይ ብዙ ነገር ብያታለኝ አንድ ሰው ራሱን በቃ ማለት ለነገሮች ቦታ የማይሰጥ ከሆነ ያ ነገር አለመፈጠሩ ነገር ነገ ላይም ምንም ምን ያህል እርግጠኞች ነን እና በዚህም በጣም እኔ ሳያት ነው ጌታን በጣም ትጨናነቃለች ትረስታለ በቃ የሆነ ቦታ ሄዳ መዝናናት ነው ያለ፣ ኢንጆይን እናደርግ ምናምን በቃ በቃ ያ ነገር አይምሮ ላይ አይመጣም፣ ወይ ቤተክርስቲያን መሄድ ምናምን ነገር በቃ ሄደን ያለውን ነገር እራስሽን ሪላክስ አድርጊ በቃ ማለት። አንዳንዴ እኮ የሆነ ሰው ከውስጣችሁ አፍቅራችሁት ማይሆን ምላሽ ያሰው ሲሰጣችሁ ከሆነ በኋላ ቅስማችሁ ነው ስብር የሚለው፣ የምሬ ነው። እና በዚም ያ ነገር ነው እሷ ጋር የፈጠረባት፣ ውስጧ ላይ የተፈጠረው ነገር ያ ስብራት ነው። ስብራቷን ደግሞ ማርክ ማስተካከል ካለበት ያስተካክላል። አይ ማይል ከሆነ ደግሞ ያለውን ነገር ደግሞ እንደ ትልቅ ልጅ ቁጭ ብለው ተነጋግረው መፍታት ካለባቸው ይፈታሉ እንጂ እሱም ካሜራ ይዞ መጥቶ ስላወራ ወይ እሷን መታ እንደዚህ እሱ ጋር ስለመጣች ለውጥ ሊመጣ ይችላል ብዬ አላስብም። እና በዚህ ዙሪያ ነው ማርኬንም ደዊ የነገርኩ እሷም የደወልኩላት ያለውን ነገር መፍታት ካለባቸው ይፈታሉ። አይ የሚሉ ከሆነ ቤት መደወልም ካለብኝ ለእህቱ ለቤቲ ወይም ደግሞ ለማሚ ለእናቱም ደውዬ ያለውን ነገር መፍታት አለባቸው ብዬ አስባለሁኝ። ኦልሞስት ማርኬ እየመጣ ነው፣ እዛ ጋ እያየሁት ነው። ደውዬለታለሁ፣ ቦታውን ስለነገርኩት ይመጣል። ሲመጣ እዚሁ ቅጭ ቅጩ ነው የማወራው። እሷ ግን እንደምትመጣ አልነገርኩትም። ቤዚ እንደምትመጣ አልነገርኩትም። ብቻ ቤተሰብ እኔ እንዲሁም የእናንተም ሀሳብ በእርግጠኝነት አንድ እንዲሆኑላችሁ ነው አይደል? ያን አንድ እንዲሆኑ ደግሞ እኔ በትንሹም ቢሆን ከጎን ናቸው ሁኚ አንድ አደርገዋለሁ ብዬ ተስፋ አደርጋለሁኝ። አልክ መገባባቱን እዚህ ጋር ወቶ እንደዚህ እንደዚህ ማደረጉን በእርግጠኝነት ሮቤል ጋር እንደዚህ አብራ የምትሰራው ወይ ቪዲዮ በላይ ስለመጣች ምናምን ነገር ሮቤል ክሳታል ማለት አይደለም። ማርኬ በዚህ ረዴት ጋር ሲመጣ ረዴት እሱን ልብ ትመልስለታለች ማለት አይደለም። በቃ አላ አይደል እንትንነት ነው። አንዳደ ፉክክር የፉክክር ቤት አይዘጋ ያድራል የሚባለው ነገር የለም እሷ ከመጣች እሱ እሷን አይታችኋል ኤፍሬሚም ሲጠራው ማርከን በረዲት እኛም ሲጠራት አብረው የሚመጡት ምን በቃ ፉክክርነት ነው እና ማርኬም ደግሞ ሲመጣ እዚች ጋር ሁሉ ነገር መፍታት ካለባችሁ ፈታለሁ አይል ማይል ከሆነ እንደነገርኳችሁ ነግረዋለሁ

ይገደል ለወል ሰላም ሰላም፣ እንዴት ናችሁ? መቼስ ያንተ ቤት ነው። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሁላችሁም በእያላችሁበት ሰላም ሰላም ሰላም ይሁንላችሁ። ያው ዛሬ ለምን እንደተጠራው አላውቅም። አንዳንዴ የሆነ ሰርፕራይዝም አድርገኝ፣ እሺ በሰርፕራይዝም ጥራይ፣ ሰርፕራይዝ አድርገው፣ ፕራንክ ለፕራንክ ብቻ ነው የሚጠራኝ እና ለሰርፕራይዝም ጥራይ ደስ የሚለኝ እና ደህና ን አልጠፋህም። ስትመጣ አዋራ አይጠፋኝም እ ነው የሚጠፋኝ። በዚህ ብለህ መኪና ፓርክ አድርገህ ስትመጣ እኮ መንገዱ አንዳንዴ ያስጠላል፣ በዚህ በኩል ጉድጓዱ ምናምን ያስጠላል። እና ደህና ና፣ አማን ነው ምንድን ነው? ወይ በሰላም ነው። እንደዚህ እፈልግሃለሁ ዛሬ ማግኘት አለብኝ የአንተን ብለህ በግድ። ዛሬ ያው ማለት ቢዚ ነበር፣ አንዳንድ የምታስተካክላቸው ነገሮችም ነበሩ። ግን አንዳንዴ ደግሞ ብቻ ማርኬ ያ ልጅነቱ ሰጣ ገባ። ባለፈው በኔ ቤት መጥተህ ነበር ያለውን ነገር ሰለማን እንደማወራ መቼም ይገባሃል። ለሰለምንም እንደማወራ በትንሹ ቢሆን ይገባል። ያው ቤተሰቦች እንደዚህ አቻኩ እየሚጠራት ማርኬን ለእናንተ ብዙ ሰዎች በውስጥ ጽፋችሁልኝ ነበር፣ ማርኬ ምናምን ነገር ከባለፈው በኋላ ያለውን ነገር እንዴት አደረከው ምናምን እያላችሁ ነበር እና ማርኬንም ዛሬ ባጋጣሚ ይዤው መጥቻለሁኝ። እና ማርኬ ምናል ለመሰለህ ትናንትና ትክክለኛ ውሳኔ ወስናለሁ፣ ለእኔ ብቻ ሳይሆን ለቤተሰቦቹም ግልጽ ሆኖላቸዋል። ምክንያቱም እቺ ልጅ ወደ አንተ ህይወት ስታስወጣት ነው ራስን ልታገኙ ነው። ማስወጣት እኮ አይደለም ዳኒ፣ አስወጥቻታለሁ ማለት አይደለም። ነገር ግን እኔና እሷ ርቀታችን ትንሽ እናስፋ ነው እንጂ ሙሉ ለሙሉ ከህይወት ይወጣለች ወይም ደግሞ እንድትርቅ ከእሷ ህይወት ወጥቻለሁ ማለት አይደለም። ሶ ጓደኛ ናት። ነገር ግን ያው የጓደኝነት ርቀትም አለ፣ የሪሌሽንሽፕም ርቀት አለ። እና የእኔና እሷ ግንኙነት ወደ ሪሌሽንሽፕ እያቀረበ ነው ነገሮቹ እያየዋቸው ወደ ሌላ ነገር እየተቀየሩ ነው ብዬ ነው ትናንትና እንደዛ ያደረኩት። ያው እሷም መልስ እንዳትጎዳ በማሰብ ነው። ነገር ግን ያው ትጽናናለች ብዬ ተስፋ አደርጋለሁ። ያው እስካሁን አልተደዋወልንም። ይስተካከላል ብዬ አስባለሁ። ያው ጊዜ ነው የሚወስደው፣ ሁሉም በጊዜው ደግሞ ይስተካከላል ብዬ አስባለሁ። የሚስተካከልም ከሆነ ይስተካከላል፣ ማይስተካከልም ከሆነ ያው የፈጣሪ ፍቃድ ነው የሚሆነው። ምንም ማድረግ አይቻልም። እና ብዙዎቻችሁ ቅር ተሰኝታችሁብኛል ማለት እሷን ለምን እንደዚህ ታስለቅሳታለ? ለምን እኔ የሆነ ሰውን የምናገረው መጀመሪያ አሁን ከሚደርስበት ጉዳት የበለጠ ጉዳት እንዳይደርስበት ያንን ነገር እያደረግኩ የነበረውና አብዛኞቻችሁ በቃ በሌላ ነገር ተረታችሁኛልና ከዚህ በላይ እንድታዘን ከዚህ በላይ እንድትጎዳ ስላልፈለግኩኝ ነው። ከኔ ትንሽ ራቂ ያልኳትና በክፋትም ደግሞ እንድታዩብኝ አልፈልግም። ከመልካምነት የተነሳ ነው አሁን ማራቋትም። አሁንም እናንተ የምትፈልጓት ከሆነ ወደ እናንተ ይዤላችሁ እመጣለሁ። ነገር ግን ትንሽ አሁን ተኮራርፈናል፣ ይስተካከላል ብዬ አስባለሁ። አይ ማለቴ ማርኬ ምን እንደምለ አላቅም። አሁን አንተ እያወራው ያለው ነገርና እኔ ደግሞ ዛሬ ላይ የጠራሁ ነገር ሌላ ነው። ምክንያቱም በዚህ ብዙ ነገር እየሆነች ነው፣ እያየ ነው፣ ደስተኛ ለመሆን ደስተኛ ናታ። ሰለሱ ደስተኛ አይደለች ማርኬ። እዚ ችጋ ሁሉ ነገር እንድታስተካክሉ ነው የጠራው። በቃ ማለት አሁን አንድ ደስተኛ የሆነ ሰው ሄደህ መበጥበጥ የሆነ ነገር ማድረግ ይሄ ሌላ ነገር ነው። ደስተኛ ቋረጭ ማርክ እያያት አይደለም እያያት እኮ እኮ እያያት ስለሆነ ነው ደስተኛ ናት ያልኩ አንደኛ ነገር እያያት ስለሆነ ነው ደስተኛ ናት ያልኩ እንጂ ባላያት የሆነ ነገር ባትሆን፣ እንደዚህ ደስተኛ ባትሆን ኖሮ ይሆናል አይደል፣ ምትራራለት፣ ምታዝንለት ሰው ይኖራል። ሶ ይመቻት፣ ያደረገችውን ነገር በሙሉ እኔ ምንም ነገር አሁን አሁን ላይ ሰላም ነኝ፣ እግዚአብሔር ይመስገን። አሁን ደህና ነኝ። ሁሉም ነገር እየተስተካከለ ያለበት ሁኔታ ነው። የማንንም ማዘን አልፈልግም። የማንንም ቅሬታ አልፈልግም። በጣም ብዙ ሰዎች ከሷ በኩል ሆናችሁ እኔን ጀጅ ምናምን ለማድረግ ሞክራችሁ ነበር። ነገር ግን ያ ሁሉ ነገር እናንተ እንደምታስቡት አይደለም። ያው ሴት ስለሆናችሁ ሴትም ትረዳላችሁ ብዬ ስለማስብ እሺ ይሁን ብዬ ትቼ ነው እንጂ በወንድነትም ብዙ ነገሮች አሉ። በወንድ ሳይድ ሆናችሁ ስታዩት ደግሞ ብዙ የሚደርሱ ነገሮች አሉና እርግጥ ነው ፍቺ ባትን ሊሆን ይችላል፣ አጥፍታብኝም ሊሆን ይችላል። ነገር ግን አሁን ሰላም ነች፣ ያለችበት ሁኔታ ተመችቷታል፣ ደስ ይላል። እኔም ደስ ብሎኛል። ይሳካላት፣ ይስመርላት። እኔም ፏ ቀብረር ዝንጥ እያልኩ ነው። ከዚህ በኋላ መጣ የምንም ማዘን የምን ፏ ነው ማርክ ማለት ነው። አንድ ሰው ይውል አንድ ነገር አዳምጣኝ፣ እኔ አስገድጄ ይዤ ሊሄድ አልችልም። አሁን በዚህ ታይ፣ ምክንያቱም ያንተ ፍላጎት ያስፈልጋል የፍላጎት የምታሳየኝ ደግሞ በሙሉ ልብህ ነው እንጂ ሀምሳ ሀምሳ ሆነ እኔን መከተል አይችልም። ቀርበህ ለምን አታወራትም? በስነ ስርዓት ቁጭ አርጋት ለምን ያለውን ነገር ለምን አታወራትም? አንድ አመት ምናምን ከምናምን አብረን ቁጭ ብለን የምንተዋወቅ ሰዎች ነንና፣ አሁን ላይ እንደማይተዋወቅ ሰዎች ሆነናል። ሶ ይመቻት ይስማራል። እኔ ምንም ክፉ ነገር እንዲገጥማት አልፈልግም። ባለችበት ቦታ ደስተኛ ደስተኛቱ። በዚ የሰው ደስታ ስትፈልጉ የእናንተም ደስታ መኖር አለበትና፣ እኔ እያዘንኩ እሷ ደስተኛ ልትሆን አትችልም። ሶ እኔም ደስተኛ ነኝ እያልኳችሁ ነው። ያው ታውቃላችሁ፣ ዝም ብላችሁ ስታይኝ ደስተኛ ስሆንና ሳዝን፣ ስከፋ ሙሉ ነገር ነው የሚቀያየረውና አሁን ላይ እኔ ሰላም ነኝ። እሺ ትናንትናና ከዛ በፊት የተጫኑትን ቪዲዮዎች አይታል አይደል? እንደዚህ እየሆነች ነው አይደል? ራሷን እየሸፈነች ነው ያለችው። እች ልጅ እናዝናናሽ ብሎና የፍሬም ወሰዷት። የተፈጠረውን ነገር አየሁ። አይ ያጋጣሚ ጉዳይ ነው። አጋጣሚ አትበል ማርኬ። ጤነኛ ብትሆን ደስተኛ ብትሆን እንደዛ ነገር አይፈጠርባትም። እያስመሰለች ነው፣ በቃ ተረዳት። ለምንድን ነው አንተ መረዳት የሚያቀጥሩ? ይህን ነገር እኮ ዳኒ አንተ ብለህ እኛ አይደለም እኔም እኮ የማየው ነገር አንተ በምታየው ደረጃ እኔም እያየው ያለውበት ሁኔታ ነው። አረ ግን ጓደኛን ኔ ያለውን ነገር ለኔ ብቻ ሳይሆን በዙሪያችን ምን አርግ ነው እሺ ምትለኝ ዳኒ? ምንድነው ምን አርግ ነው ምትለኝ? በቃ እሷ እረሬትን ከዚህ በኋላ ወደ ህይወት አታምጣ፣ አታስጠጋት በቃ እንደዛ ስላልከኝ አይደለም። ሰው ከህይወቴ ዝም ብዬ አንስቼ የምጥለው የሆነ ሰው አንተ እንደዚህ አታድርግ ስለተባልክ አትተው። ምክንያቱም ያሳለፍከው ነገር አለ ነው ሶ ዛሬ ላይ አዲስ ሰው አይደለችም። ከዚህ በፊትም እንተዋወቃለን አዲስ ሰው አዲስ ሰው ብትሆን እሺ ትርቃት አለ በቃ መጥታለች፣ ትሄዳለች። ነገር ግን በሆነ አጋጣሚ ሰው ነ ትገናኛለ፣ ትገጣጠማለ፣ ታወራለ። ሶ ያንን ነገር እኔ ምንም ልቀይረውም ከሷ በፊት ነው ማቃት እሷን ሶ እኔ አሁን ከሷ ጋር ሆኜ እሷን እንዳ ማያቅ ሰው ሆኜ ሪጀክት አርጋት ነው የምትለኝ አስከፋት ነው የምትለኝ የባሰ ነው እሺ አንድ ነገር ልጠይቅህ አንተ እሷን ታፈቅራታለህ ነው እኔ እኮ ፍቅርና ሪሌሽንሺፕ እኮ እንዲቀለል ላርጋችሁ ስለታው እሺ። ለምን እንደዛ አይነት ነገር እንዲሰማ ታደርጋለ? ስማኝ፣ በቃ የሰው ልጅ እኮ የምትሰጣት እንክብካቤ የምታሳያት ነገር ነው አይደል? ወደ ፍቅርም እንድትገባ የሚያደርጋት ወደ ጸበም እንድትገባ የሚያደርግህ አይደል እኮ ያው ያንን ነገር እንዳይፈጠር ርቀታችንን ትንሽ እንዲሰፋ ነው ትናንትና ያንን ነገር ያደረኩት። ሶ ከሷ ጋር ያለኝም ርቀት ቀስ በቀስ ይስተካከላል። ነገር ግን አሁን ደስተኛ የሆነን ሰው ሄጂ ምንም ላደርግ አድርግ እንደዚህም ብትለኝ እኔ እንጂ ብቻ ላስብበት። ከራሴ ጋርም ትንሽ አሁንም ያለቀቀኝ ነገር አለ። ከራሴ ጋር ትንሽ ልማከርበት እስቲ ሪላክስ ላድርግ። ጥሩ ሁኔታ ላይ ሲሆን ሁሉም ነገር ይስተካከላል። ላታሰቡ ሚሆን ከሆነ ይሆናል። ባይዘይ ማይሆን ከሆነ ነው ማይሆነው። ሰማይ ምድር ሁን ቢባል አይሆንም ምድር ደሞ ሰማይ ሁሉ የሚባል አይሆን። እንደዛ አይነት ነገር አታስብ። ለምን ተናገራለህ? በቃ በስነ ስርዓት ሂደህ ሰማይ ሁን ተብሎ ሆነ ምድርም ሁን ተብሎ ሆነ። የሚሆን ነገር ይሆናል። ማይሆን ነገር ደሞ ካልሆነ፣ ማርኬ አንተ ፈጣሪ እኮ የሚጨመርበት መጀመሪያ አንተ ስትግባባ ነው አይደል? ፈጣሪ የሚጨመርበት። እሞክራለሁ ወደ ህይወትህ፣ እሺ እሞክራለሁ፣ እንደዛ እንድልህ ነው አሁን የምትፈልገው። በቃ አስተካክላለሁ እሺ፣ አደርጋለሁ ብዬሽ ደሞ ነገ ላይ ደሞ የባሰ ነገር ደሞ ሆኖ እንዲበላሽ አልፈልግም ገባኝ። ሶ የሚሆን ከሆነ ይሆናል፣ ማይሆን ከሆነ አይሆንም። አሁንም እየነገርኩ እኮ ነው። እኔ ከቤዛ ጋር ከተጻፈልኝ ነገ የሚሆን ዛሬ የሚሆን የዛሬ ማመት ነው። እሺ ለምን ታስመስላለህ? ለማርኬት ትወዳታለህ እኮ ቤዛ፣ ቤዛን ትወዳታለህ። ነበር ነው ነበር ነው። አሁን ይወላ አሁን ስሜቱ ጠፋ ምናምን እያልኩ አይደለም ፍቅር ባንዴ ይዞ ባንዴ ቢጠፋ ነገር ያ ሁሉ ያሳለፋችሁትን ነገር ስንት ነገር ያሳለፍከውን ነገር እንዲሁ በመ ይወርቃል ማለት ነው። እኔ እኮ ሳላ ፍቅራት አይደለም ቀለበት ላርግልሽ፣ አግቢኝ፣ የራሴ ላርግሽ በቃ ማንም አይሆንም ከኔ ጋር እንድትሆኝ ነው መፈለገው ያልኩት እኮ ሳላ ፍቅራት ወይ የሆነ ነገር ሳይፈጠር አይደለም። አፍቅሪያት ነው ያ ሁሉን ነገሮች ያደረኩት አይደል። ነገር ግን ያ ሁሉ ሪጀክት፣ ያ ሁሉ አልቀበልም፣ ያ ሁሉ ነገር አይሆንም ስባልም እኔ አብሬያት ነበርኩኝ። ነገር ግን ራሷ ባመጣችው ነገር ራሴ እንደወቅስ አደረገችኝ። ከሷ ጋርም ነገ ልጆችን ብንወልደ ፍቅርም ቢኖረን በቃ ረጅም ነበር ብናስብ አሁን ላይ ይሄ ነገር ካልተስተካከለ ነገ ላይ መጣላታችን አይቀርም፣ ነገ ላይም መደባደባችን አይቀርም እና እስቲ ትንሽ ከራሴ ጋር ዳኒ አታስጨነቀኝም፣ በእግዚአብሔር አሁን እኔ ራሴን ደስተኛ ለማድረግ እየሞከርኩ ነው እኮ። ምን ትጨነቅ? አይደለም እኮ ራሴን ደስተኛ ለማድረግ እየሞከርኩ ነው። ሚሆን ነው ይሆናል። ሞክራለሁ፣ አሁንም አልሞክርም አልልም። ነገር ግን ካልሆነ አልሆነ፣ አይሆንም በቃ። ለኔ ደግሞ የሆነቿ ገና ትወለድ ይሆናል። ራስን አታተነ የምሬን ነው፣ ራስን ቢያታለለ ነው ካለሽም ደግሞ ያለሽ ከእኔ ሌላ የምታይ ከሆነ የባለሽ ናይን አይነ ሰውር አያርገው አይባል ካው አየኒ ሚስቴ ሆነች የአንተ የተጻፈችልህን እያለች ወደ ሌላ ነገር ለምን ትንትላለሽ? ለኔ መጻፈው አንተ አንብበሃዋል። አንተ አንብበሃዋል። በቃ ባላነበውም እያየሁት ነው። በቃ እናንተ አብራችሁ እንደምትሆኑ ፍቅራችሁ ለኛ ብቻ ሳይሆን በዙሪያችሁ ላሉ ሰው ሁሉ እንደሚያስቀና ደስ የሚል ህይወት እንዳላችሁ ይሄው ተመልካችም እኮ አለ። በዚህው አጋጣሚ እናንተም ታውቃላችሁ፣ ሁሉም ሰው ያውቃል። በጣም እንደምትፋቀሩ ሁሉም ሰው እንደሚቀናባችሁ ታውቃለህ። ሰው እንዲህ በሜዳ የእናንተን ፍቅር የእናንተን መጣላት የሚፈልገው ሰው ሁሉ እንዳለ እያወቅ በሜዳ ውደቅ ስትለው ማርኬ፣ እንዴት ነው የምታስበው? በቃ እኔ ዛሬ ላይ እዚህ ጠርቼ ላናግሬ የፈለኩት ዋነኛ ነገር በቃ ሂደህ ማርኬ፣ ማውራት ያለብህን ነገር አውራት። በቃ ከቻልክ እንደዚህ እየሆነች ከትናንት ወዳ ከትናንት ወዳ ከነገይ ሶልጂኮ ከነገ ወዳ ከነገ ወዳ የተሻለ ነገር ይመጣል ነው እናንተ እዛው ናችሁ ኮ አሁን፣ እስኪ እሞክራለሁ። አሁንም እንኳን አልሞክርም አላልኩም። በቃ እሞክር፣ እንገናኛለን፣ እደውልልሃለሁ። በቃ እሺ፣ እደውልልሃለሁ፣ እንገናኛለን። ያው ቤተሰቦች ማርኬ ማርኬም ጋር መጥቶ ያለውን ነገር አውርተናል፣ አይታችሁታል። ከልቦ ከልቦ አይመስለኝም ይሄ ልጅ የሆነ ነገር ነው አልመሰለኝ። ጭራሽ እኔ የተጻፈችው ምናምን ነገር አልተጻፈችም ይላል እና በዚሁ አጋጣሚ ማርኬ እያደረገው ያለው ነገር የልጅነት ነገር ነው። ዝም ብሎ ነው በእርግጠኝነት እንጂ ከልቡ ፈልጎት ምናምን ነገር አይደለም። እና እስኪ በዚህንም ደውላትና ያለውን ሂዷል። በቃ ያለው ነገር ይሄ ይመስላል። ነገ ደግሞ በሌላ ቪዲዮ መጣለኝ ወይ ብቻ ተውት፣ ወሬ አላብዛባችሁ። እኔ ውድ ቤተሰቦች፣ እስከ ነገ እስከምንገናኝ ድረስ መልካም ቆይታ ይሁን።